አሰላሙ ዓለይኩም ወራህመቱላ ወበረካቱ፣ እንዴት ናችሁ ውድ ፋሚሊዎቻችን? ባላችሁ በሰላማችሁ ብዝት ይበል እያልኩ ወዲያ ሁኝልኝ ማ ነው?

እንዴው እዛ ሁኝና አንዴ ዞር ይልኛል። አንዴ ብቻ ይቺ ታስቸግርሽ፣ ከዚያ በኋላ አላስቸግርሽም እና አንዴ እዚህ ጋር ትንሽ ብቻ ዲስቅ ዲስቅ ቀረች እና ትንሽ ነው ዲስቅ የምሰጥሽ አንቺዬ። እኔ አሁን እንዴው አንቺ ጋር የሚጨክን አንጀት የለኝም። አሰላሙ አሌይኩም ወራህማቱላሂ ወበረካቱሁ። እንዴት የተከበራችሁ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ ወይ? አለን። አልሐምዱሊላ ደህና ነኝ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት የባለልን። ደህንነታችሁን ብቻ እንስማ። ሰላማችሁ ይብዛ። ሰላማችን የሁላችንም ይብዛለን። እና እንዴት አድርጎ ይዟችኋል ማለት ነው። እዛ ደግሞ በአዲስ ፊት ወከች ብያለሁ። ደህና ፈገግ እያደረገንም እየሳቅንም እየተጫወት ነው ኤብሩ እንግዲህ የሀገሮቻችንን የሀገራችንን ባህልና ወግ፣ እስኪ ምስኪን እየበጣም ነው ያሳቀኝ። እስኪ አንዴ ፈቅ በያለ ዲስቅ ዲስቅዎቻ ነው ማለክ አላለም እንዴ አይ ምስኪን እና ፈገግ እያደረጉን ነበረ ማለት ነው። ላይ የሀገራችን ባህል ሁሉም ነገር በጣም እያንጸባረቀ የሚታይና ደስ የሚል ነበረ። በተለይ ገጠር ወሬ ምናምን ስወራ አላድለ ስሜቱ ምን እንደሆነ ለእናንተ መናገር አልችልም። ያኔ መችም ታቁታላችሁ በማለት ነው። ምንድነው ዛሬ እንግዲህ ትንሽ የተወሰነ ድምጼም ቀየር ውሏል መሰለኝ። አስሜ ተነስቶብኛል። ብዙ የሆነ ክሎሮክስ ተጠቅቤ አስሜ ተነስቶብኝ ትንሽ ፈና አርጎኛል። እስከሚለቀ ድረስ ወላሂ ከባድ ረው። ስደት ላይ ከጤንነት እያጣንም ግን አልሐምዱሊላህ እያለን እየኖርን ነው። ብቻ አጨክንብን፣ አትሞክረን ይባል ባጨክንብን ነው አይደለም እና ለኢብሩ ዘና ፈታ ስላረጉኝ፣ እንዴ ቆይስኪ ለምን አለቀውም ብዬ ራሴ ጋር ተመካክሬ አውርጄ ሰቅዬ አረቅርብኝ አረለንትልበለ ልልቀቀው እያልኩኝ ቡክት ውስጥ ነበርኩኝ። አንደኛ ደብሮኝም ነበረ። ድምፄም ትንሽ ቀየር ስላለ ንጹህ ስላልሆነ ስላልሆነ ከዛን ደግሞ በቃ ደባብሮ የነበረ ማለት ነው። እና ብቻ ላይ ሁሉም ነገር አልሐምዱሊላ። ምንም ቢደብር ደግሞ ደብሮኝም አልቀረሁም ማለት ነው። ይህ ቀርጫዋለሁኝ፣ ልለቀው ነው ማለት ነው። አላህ ከፈቀደ እንግዲህ እስከ መጨረሻው ፍቃዱ ያለ አይደለ? ተቀርጾ እኮ ይቀራል እና ፈገግ ግስ ያደረጉ ትንሽ ሲል የደበረኝ ደሱ ገብች ሳያቸው በጣም አሳቁኝ። እስኪ የዱላ አያያዛቸው እሱ አብቀበታ ዱላ አያያዝ። ሀገራችን እኮ በተለይ ገጠር የተወለድ ነው ማለት ነው ገጠር የተወለድ ነው የተወለዳችሁት፣ ወላይ ሁሉ ነገር ፍቅር ሁሉ ነገር በቃ ሪ ገጠር ልጅ በሆን ብላይ ያደላይነት ነው ያስብላል ማለት ነው። እና እንግዲህ ሳቅ ጨዋታቸው ደህና ድብቅ ያለ ነበረ። ደህና ፈገግ ሲያረጉ እንደ ቆዩት ማለት ነው። አንዴ ብቻ እንደዚህ ይባላል። ግን ቆይ እስቲ ዞር በይ አንዴ ልምታሽ ይባላል። እንዲያገራቸው እኳ ይባል ጣጥፋችሁ አሁን አሁን ላይ ግን በልጽጓል። ብዙ ሰው ተብሯል፣ ተለውጧል። የሚባታ የለም ሴትን አሁን ላይ አንቺ ትብሽ እኔ ኔ ትብሽ አንቺ የሚል ነው እንጂ በየሁሉም ገጠሮች ላይ ይህ ተማሪ የተለወጠ ነው የመሰለኝ እና ኖርማል ነው ይሄ ነገር ኖርማል ሁኖ ነው የሚታየኝ አሁን ላይ እንደዚ አይነት ነገር ይኖር አይመስለኝም እና የለም በሚለው እናያዘው ማለት ነው ፈንቅበይ ትንሽ አንዴልም ተሽከቶ ሆኑ ማለት አረው ደና ፈገግ አደረጉን ብቻ አሁን ምን አድርጊ ብሎ ነው አላህ እንደዚ ያፈለኝ? እና ውዶቼ በጣም ይቅርታ ምድር ባለው ተጉነፈነፍኩባቸው ማለት ነው። እና ይሄ በሽታ ያልያዛችሁ አላህ ጤናችሁ ይወፍቃችሁ፣ አየያዛችሁ ሲጀመር እንደው በአጠገባችሁም አይለፍ ማለት ነው። ወላሂ፣ በጣም ከምንም ከምንም ከምንም በላይ በጣም መጥፎ በሽታ ነው እና አላህ ያርቅላችሁ። የተያዛችሁም ደግሞ የተያዝነውም አላህ ሸፍአውን ይስጠን አላህ ዓፊያችንን ይመልስልን ማለት ፈልጋለሁኝ። ያልተያዛችሁ ተጠንቀቁ እህቶቼ፣ ወላሂ ሳይመስልን ነው ደፋ ቀና ስንል ምኑንም ነገር እንትን ሳንል ወይ ስራ ስራችንን ስናይ ራሳችንን በመጣል ከጉል መጥፎ ሽታዎች ምናምን ነገር ባለመቆጠብ ነው እንደዚህ የሆነ ነው። እና ራሳችሁን ጠብቁ። እንዲኔ ካለፈ በኋላ በጸጸት ተጸጽተ ለራሱ ምንም መፈየድና ምንም ነገር ማድረግ አንችልም። ስለዚህ ራሳችሁን በቻላችሁ ታቅም ተጠቀቁ፣ ጠብቁ። አላህ ነው ጠባቂው፣ እውነት ነው። ግን ስበብ አለ፣ ስበብ አለና ስበቦችን እንትበሉ ማለት ነው ተግብሩት ነው ደግሞ አላህ ሱብሃነ ወተዓላ ፊያችን ሰጥቶ ድነን ወደ ነበርንበት ጤንነት አላህ ይመልሰን ማለት ነው። ማለት እወዳለሁ። ውዶች እወዳችኋለሁኝ ወላሂ ምንደው ይቀር እያልኩ ደ በውስጥ የሆን እያወራሁ እያለው የሆነ ፍንድ አርጎኝ ልቤን እየሳበኝ አልረታባይነት ነው ማለት ነው። እና ሰላማችሁ ዝት ይበልኝ። ይወዳችኋለሁ፣ አከብራችኋለሁኝ። አላ ስብን ታላ በያላችሁበት በአለም ዳርቻ የምትኖሩት በየሁሉም አቅጣጫ የምትኖሩት ኢትዮጵያዎች እህት ወድሞች ሰላማችሁ ይብዛልኝ። ሰላም ለሀገራችን ለዙረን መግቢያችን ሀገራችን ነች እና ሰላማ ይመልስልን። አንድነትን፣ ፍቅርን፣ መተሳሰብን ይመልስልን። እወዳችኋለሁ። ሄኔ ወዶች ራፍ በሉ እንግዲህ ተነፋነፍኩባችሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላ